ሰላም ጠና ስጥልኝ ወደ ቻናላችን ተከታታዮች፣ የዛሬ አዳዲስ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ንትካቱ ላይ የጋበዝን አርዕስት እናስቀድማለን። በጅንካ ከተማ ያጋጠመው ምንነቱ ያልተረጋገጠ ሄሞራጂክ ፊቨር በሽታ ስጋትን ፈጥረዋል። ኤርትራ በአፋርና በሌሎች አናሳ ብሔረሰቦች ላይ የሰብአዊ መብት ጥሰቶችን እየፈጸመች ነው ሲል ጄኖሳይድ ዎች አሳሰበ። ኢትዮጵያ ዓለም አቀፍ ማህበረሰብ ኤርትራ ላይ ጫናዎች እንዲያደርግ ጥሪ አቀረበች፣ የሚሉና ሌሎች ተጨማሪ መረጃዎችን ይዘናል። አብራችን ቆዩ። ኢትዮጵያ ዓለም አቀፉ ማህበረሰብ የኤርትራ ላይ ጫናዎችን እንዲያደርግ ጥሪ ያቀረበች። ጥሪ የቀረበው ትኩረትን በአፍሪካ ቀንድ ዙሪያ ባሉ ወቅታዊ ተላዋጭ የፖለቲካና የደህንነት ሁነቶች ላይ አድርጎ በአዲስ አበባ ዩኒቨርሲቲ በመካሄድ ላይ ባለው የውይይት መድረክ ነው። ከጥቂት ዓመታት በፊት ተሻሽለ የነበረው የኢትዮጵያና የኤርትራ ግንኙነት በአስመራው መንግስት ጸብ አጫሪ ድርጊቶችና ትንኮሳዎች ምክንያት የሻከረ መምጣቱ ስብሰባውን የከፈቱ የውጭ ጉዳይ ሚኒስትር ጌድዮን ጢሞቴዎስ ገልጸዋል። በተለይም ኢትዮጵያ የወደብና የባህር ጥያቄዎች የማንሳቷን ተከትሎ ከኤርትራ መንግስት ጋር ያለው ግንኙነት የበለጠ መሻከርን በማንሳት የኤርትራ መንግስት የኢትዮጵያን ሰላም ለማደፍረስና እድገቷን ለመዳናቀፍ ታጣቂዎችን ከመደገፍ ከማስታጠቅ ጀምሮ አይነት ብዙ ትንክሳዎች እያደረገና የውጭ አካላት ወኪል ሆኖ እያገለገለ ይገኛል ብለዋል። በሉዓላዊነታችን እና በብሔራዊ ጥቅማችን የተቀጣ ለሚገኘው ጣልቃ ገብነት የአፀፋ ምላሽ ለመስጠት የሚያስችል በቂ ምክንያት ቢኖረንም ሁኔታውን በትዕግስት መከታተል መርጠናል ሲሉም ተናግረዋል። በሀገሪቱ መካከል የተፈጠረው የተካረረ ቅራና የምጣኔ ሀብት ጨምሮ በሌሎችም ዘርፎች ሊደረጉ በሚችሉ የሁለትዮሽ ና ቀጠናዊ ትብብሮች ሊፈታ እንደሚችልም ገልጸው ሁለቱም ሀገራት ይህን ለማሳካት የሚያስችል ደማዊና ታሪካዊ ጥብቅ ግንኙነት እንዳላቸው አብራርተዋል። በጅንካ ከተማ ያጋጠመው ምንነቱ ያልተረጋገጠ ሄሞራጂክ ፊቨር በሽታ ስጋትን ፈጥሯል። በደቡብ ኢትዮጵያ ክልል በጅንካ ከተማ ምንነቱ በመረጋጋት ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ይፋ አድርገዋል። የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በጋራ ባወጡት መግለጫ እስካሁን ድረስ ስምንት ሰዎች በበሽታው እንደተጠረጠሩ ገልጸዋል። መግለጫው ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህን በሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችና ና የላቦራቶሪ ምርመራዎችን እያከናወነ መሆኑን ገልጸዋል። የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥን እያጠናከረ ይገኛልም ብለዋል። በሌላው በኩል የዓለም ጤና ድርጅት በክልሉ ላጋጠመው ወረርሽኝ ፈጣን ምላሽ ሰጠ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በወረርሽኙ ዙሪያ ፈጣን ምላሽ ለመስጠት ከኢትዮጵያ ጤና ሚኒስቴር፣ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩትና ከክልላዊ የጤና ባለስልጣናት ጋር በቅርበት የተሰራ መሆኑን አስታውቋል። በዚህም ባለሙያዎቹ መድኃኒቶችና ሌሎች አስፈላጊ ቁሳቁሶች እንዲሁም ለጤና ሰራተኞች የሚሆን የግል መከላከያ ቁሳቁስ ወደ ተጎዱ ከተሞችን መላክን ገልጸዋል። ዶክተር ቴድሮስ እንዳስታወቁት ለአስቸኳይ ድጋፍ እንዲውል 300 ሺ የአሜሪካን ዶላር ከዳብሊውኤችኦ የአደጋ ጊዜ ፈንድ ለኢትዮጵያ ተለቀዋል። በአልቫሮ ፒሬስ የሚመራው ዓለም አቀፍ የገንዘብ ተቋም የአይኤምኤፍ ልኡካን ቡድን በኢትዮጵያ ያደረገውን ጉብኝት አጠናቀቀ። ልኡኩ በአዲስ አበባ ከጥቅምት 20 እስከ ህዳር አራት ድረስ በአራተኛው ዙር ግምገማ ስር በተራዘመ የብድር አቅርቦት ዙሪያ ውይይት አድርገዋል። በጉብኝቱ ማጠናቀቂያ አልቫሮ ፒርስ በአራተኛው የተራዘመ የብድር አቅራቦት ግምገማ ላይ በሰራተኛ ደረጃ ስምምነት ለመድረስ መልካም ለውጦች እናከናውኗል ሲል ተናግረዋል። አክለውም ውይይቶች በሚቀጥሉ ሳምንታት በኦንላይን ይቀጥላል ብለዋል። በጉብኝቱ ወቅት የአይ ኤም ኤፍ ቡድን ከገንዘብ ሚኒስትሩ አቶ አህመድ ሽዴ፣ ከኢትዮጵያ ብሔራዊ ባንክ ገዥ ኢዮብ ተካልኝና ከሌሎች ከፍተኛ ባለስልጣናት ጋር ተገናኝቶ ውይይት አድርገዋል። ቡድኑ ከባንኮችና ከግል ኩባንያዎች ተወካዮች ጋርም ተወያይ ተዋል ጥቂት ጉዳዮች ቀርተዋል ያሉት አልቫሮ ተጨማሪ ዝርዝር መረጃ ባይሰጡም ተከታዩ ውይይቶች በኦንላይን እንደሚቀጥሉ ደግሞ አረጋግጠዋል። የአይ ኤም ኤፍ ስራ አስፈጻሚ ቦርድ ከኢትዮጵያ ጋር የ2025 ዓ ም የአንቀጽ አራት ምክክርን በ48 ወራት ከተራዘመ የብድር አቅርቦት ዝግጅት ሶስተኛ ግምገማ ጋር አብሮ ያጠናቀቀው በሐምሌ 2025 ዓ ም ነበር። ወደ ውጭ መረጃ ስናልፍ ኤርትራ በአፋር እና በሌሎች አናሳ ብሔረሰቦች ላይ የሰብዓዊ መብት ጥሰቶች እየፈጸመች ነው ሲል ጄኖሳይድ ዎች አሳስበ። ከ57 ሺህ በላይ የሚሆኑ የአፋር ተወላጆች በኤርትራ ውስጥ በሚደርስባቸው ማንነት ተኮር የሰብዓዊ መብት ጥሰቶች እንዲሁም መድልዎች ምክንያት መጠለያ ለመፈለግ ወደ ኢትዮጵያ መሰደዳቸውን ጄኖሳይድ ዎች አስታውቋል። ተቋሙ ባወጣው ሪፖርት አፋሮች በኤርትራ በጣም ከተገለሉ የማህበረሰብ ክፍሎች መካከል ዋነኛዎቹ መሆናቸውን ጠቅሰው ለአስርተ ዓመታት በኤርትራ መንግስት የሚመራ ጭቆና እንደደረሰባቸው አመላክተዋል። እንዲሁም የኤርትራ መንግስት ፖሊሶች የአፋር ማህበረሰብን ከጥንት መኖሪያ ማፈናቀሉን በመግለጽ ባህላዊ አሳ ማጥመድ ስራዎችን እንደከለከለባቸው እንዲሁም የጅምላ እስራቶችን እንዳስከትልባቸው ጠቁመዋል። በኤርትራ ውስጥ የሚገኝ የአናሳ ቡድኖች ሁኔታ አሳሳቢ ነው ያለው ጄኖሳይድ ዎች መንግስት በይፋ አራት ሃይማኖቶችን ብቻ እውቅና እንደሚሰጥ ጠቅሰዋል። እነዚህም የሱኒ እስልምና፣ የኤርትራ ኦርቶዶክስ፣ የሮማን ካቶሊክና ኢቫንጀሊካል ሉተራን መሆናቸውን ገልጸው የሌሎች እምነት ተከታዮች ግን ኢላማ ይደረጋሉ፣ ይታሰራል፣ እንዲሁም ሃይማኖታዊ ነጻነታቸው ይገፋሉ ሲል ተቃውሞ አክለዋል። ደቡብ አፍሪካ አንድ መቶ ስድሳ ፍልስጤማውያን ስደተኞችን ተቀበለች። ደቡብ አፍሪካ ትናንት ማለዳ አውራታን በዓለም አቀፍ አውሮፕላን ማረፊያ የደረሰው አንድ መቶ ስድሳ ገደማ ፍልስጤማውያን ስደተኞችን መቀበሏ ተዘግቧል። የጊፍት ኦፍ ዘ ጊቨርስ መስራች ዶክተር ኢሞቲዝም ሶሌማን እንደተናገሩት የስደተኞች ቡድን ለደህንነት የሚሹ ህጻናትን፣ ቤተሰቦችና ነፍሰ ጡር ሴቶችን ያካተተ ነው ተብለዋል። ስደተኞቹ በደቡብ አፍሪካ ምድር አዲስ የህይወት ምዕራፍ በሚጀምርበት በዚህ ወቅት የሰብዓዊ ድርጅት የህክምና፣ የምግብ፣ የመጠለያና የሰነድ ድጋፎችን ለመስጠት እንቅስቃሴዎቹ ተጀምረዋል። ተብለዋል የተወደዳችሁ የቻናላችን ተከታታዮች ለለት የያዝናቸው መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁን ከልብ ያመሰግን ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆን በመጋበዝ እንሰናበታችኋለን። ሰላም